ሴቶች ከአራት አይነት ወንዶች መራቅ አለባቸው። በትንሹ አራት ነው። እናንተ ግን ከዛ በላይ ደግሞ አደገኛ የሆኑትን ነገሮች ማየት ትችላላችሁ። እኔ ግን እንደ ሞያ በተቻለ መጠን ከእንደዚህ አይነት አራት ሰዎች ትንሽ ራሳችሁን በተጠብቁ፣ እድሜያችሁን ሴፍ ታደርጋላችሁ፣ ራሳችሁን ሴፍ ታደርጋላችሁ። ሰኔ አንድ የሚጀመር የኦንላይን ስልጠና ነው። በትዳራችሁ አለመተማመን ካለ፣ አለመከባበር ካለ፣ አለመደማመጥ ካለ፣ አለመተሳሰብ ካለ፣ ገንዘብ መደባበቅ ካለ፣ ቤተሰብ ባውንደሪ ከሌለ ቤታችሁ ልጆች አስተዳደግ ላይ አይምሮ ላይ ስሜት ላይ ሴክስ ላይ ሃይማኖት እያንዳንዱ ነገር ላይ ትዳርን ጤናማ የሚያደርጉ ነገሮችን አንስተን በጣም በሰፊው የሚገርም ስልጠና አዘጋጅተንላቸዋል። ክፍለ ሀገር ያላችሁ፣ አዲስ አበባ ያላችሁ፣ ውጭ ሀገር ያላችሁ ራሳችሁ ላይ መስራት የምትፈልጉ ከሆነ ይህ ስልጠና ለእናንተ ነው። እንዳያመልጣችሁ። ለቤተሰቦቻችሁ፣ ለወንድሞቻችሁ፣ ለጓደኞቻችሁ ላኩላቸው። 0977 45 ላይ ደውሎ የመጀመሪያው ከማይሰራ ወንድና ኃላፊነት ከማይወስድ ወንድ ራሳችሁን በተጠበቁ። የማይሰራ ወንድ የሚያስፈልገው ሚስት አይደለም። ስራ መስራት የማይፈልግ መንቀሳቀስ የማይፈልግ መቀየር የማይፈልግ የመቀየር ሀሳብ የሌለ ሰው ኃላፊነት የማይወስድ ሰው ለትዳር ያንን ሰው መርጦ ሚስቱ መሆን ወይ ደግሞ ያንን ሰው ለትዳር ማሰብ በጣም ሲበዛ በጣም ሲበዛ መጥፎና አደገኛ ነገር። ይሄ ነገር ከጊዜያት በኋላ ሊመጣ ይችላል። ዛሬ በጣም የስራ ሰው የሆኑ ነገ ስራ ሰው የሆናል ማለት አይደለም። ትላንትና በጣም ጎበዝ ሰራተኛ ሆኖ ካገባ በኋላ ከነአካቴው ስራ የሚጠላ ሰው እንደሆነ ያውቃል። ዛሬ በጣም ሰነፍሰው ሆኖ ኬርለስ ሆኖ ኃላፊነት የማይወስድ ሆኖ ትዳር ውስጥ ከገባ በኋላ ኃላፊነት የሚወስድ በጣም የሚገርም ወንድ ሆኖ ያውቃል። በዛው መጠን ደግሞ ዛሬ ላይ ኃላፊነት የማይወስድ የማይሰራ ሰው አግብተው ጭራሽ ከገባ በኋላ እየባሰበት እየባሰበት ሄደው የምታወጣው እሷ፣ የምታስገባው እሷ፣ የምታስጠናው እሷ፣ ልጆች የምትወልደው እሷ፣ የምታሳድገው እሷ፣ የሆነ ነገር አዳዲስ ነገር ሁሉ ነገር ላይ እሷ ሆና ቁጭ ያለችበታል። ትዳር ትልቅ ኃላፊነት ላሁም የጋራ ኃላፊነት ሪሌሽን ራሱ በጣም ትልቅ ኃላፊነት ነው። ነገር እርግዝና ቢፈጠር መቀበል የሚችል እኔ ከሴክስ በፊት የሆነ ነገር ማድረግ አልችልም ብትል ይሄ መሸከም የሚችል ሰው መሆን መቻል አለብ። ካልሆነ ግን ለዛች ሴት ህይወት በጣም ሲበዛ አደገኝ። ስለዚህ ሴቶች ይሄ ስራ ከማይሰራ ወንድና ኃላፊነት ከማይወስድ ወንድ ጋር በጣም ሲበዛ ተጠንቅቅ ዛሬ አለማግባትሽ ና ከእንደዚህ አይነት ሰዎች ጋር 3 ዓመት 4 ዓመት 5 ዓመት አባክንሽ ከዚ 30 ዓመት ከገባሽ 40 ዓመት ከገባሽ በኋላ ድጋሜ ደንገጥ ከማለት እንደዚህ አይነት ሰው የማይሰራ ኃላፊነት የማይወስድ ሰው ሆነ በጣም አደገኝ ነው። ይህን ቪዲዮ የሚከታተልም ወንድ ከሆነ በጣም ወንድ ልጅ መሰረታዊ ሊኖረው ከሚገባ አንድ ነገር ቢኖር እዚህ ምድር ላይ ስራህን መውደድ፣ ስራህን በቃ እንደ ራስ መውደድ። ስራ የህይወታችን አንዱ አካል ነው፣ በነገራችን ላይ እን ስራ ስንሰራ ረፍት እንፈልጋለን፣ ረፍት ስናገኝ ደግሞ ስራ እንፈልጋለን። ለምን ስራ ራሱ ረፍት ነው፣ ረፍት ራሱ ስራ። በጣም ሲበዛ ነው ስራው ከአይምሮ በላይ ከባድ የሚሆን እንጂ፣ በጣም መስራት አለበት የሰው ልጅ። ምንም ያልሰራ እኮ አይብላ ይላል መጽሐፍ ቅዱስ፣ የማይሰራ ሰው አይብላ እንጀራ ይላል። አይብላ በቃ ያልሰራ ሰው አይብላ። እንዴ ካልሰራ ሰው እንዴት እንጀራ እጁን ታጥቦ ለእንጀራ ቁጭ ይላል? ይሄ እጅ እኮ ለስራ የተፈጠረው ያህል ለእንጀራ የተፈጠረው ያህል ለስራም ተፈጥሯል። እንጀራ ስትበላ የሚቀል ሆኖ ስራ ስምሰራ የሚከብድ ከሆነ ጤነኛ አይደለም። ስለዚህ በተቻላችሁ መጠን ስራ ውደዱ። ስራ የሚወድ ወንድ ጥሩ ባል መሆን እድሉ ከፍ ያለ ሁሉም ግን ማለት ያለ ኃላፊነት ውሰዱ። ወንድ ብቻ አይደለም፣ ሴትም ብትሆኝ የሆነ ነገር ልክ ሲሰጥሽ ኃላፊነትን ውሰጂ። ኃላፊነትሽን መወጣት የምትችል ኃላፊነት መሸከም ምትችል ነገ እናት ትሆኛለሽ፣ ነገ ሚስት ትሆኝ፣ የቤት ባለቤት ትሆኛለሽ፣ የብዙ ንብረት የምታንቀሳቅሽ የብዙ ሺህ ሰራተኛ የምታስተዳድር ሴት ትሆኛ። ኃላፊነት መሸከም ማትች ከሆነ እንዴት? ያ ኃላፊነት ደግሞ ከትዳር ነው የሚጀምረው። ስለዚህ ኃላፊነት መሸከም የማይችልና ስራ የማይሰራ ወንድ አጠገብ ያላቸው ወንዶች፣ እነዚ ሰዎች ትንሽ ራሳቸው ነው ለነዛ ሰዎች ፈተናትኑ። ለራሳችሁን ፈተናት። ነገር ግን መለወጥ ከቻላችሁ ግን ይሶኬ። እነዚያን ሰዎች መቀየር ከቻላችሁ መቀየርም ግን የምትችለው ሰውየው ከፈለገ ብቻ ነው። ፍላጎት ከሌለው መስራት፣ ፍላጎት ከሌለው ለመቀየር፣ ፍላጎት ከሌለው አትቀየርም። ሴትም ከሆነች እንደዛው ለመቀየር ፍላጎት ከሌላት አትቀይራትም። የሆነ ሰው ለመለወጥ ከዛ ለመውጣት ፍላጎት ከሌለው አታስወጥ። ታግሎን የሚወጣው የዓለም ሕዝብም እንደዛ ነው። ከሆነ ቦታ ታግሎ ወደሆነ ቦታ ይወጣው እንጂ ዝም ብሎ አይወጣም እና እሱ ነገር አስቡበት። ከዛ ውጪ ደግሞ የማግባት ፍላጎት ከሌለው ሰው ምንም የማግባት ትዳር የሚያዝ ፍላጎት የሌላቸው ሰዎች ከእንደዚህ አይነት ሰዎች ጋራ መኖር በጣም ሲበዛ ከባድ ነው። ስለዚህ በተቻላችሁ መጠን ከእንደዚህ አይነት ሰዎች ጋር ያላችሁ ሰዎች ትንሽ እድሜያችሁን፣ ጊዜያችሁን፣ ጉልበታችሁን እንዳታባክሉ። ሴትም ከሆነ የማግባት የመውለድ ሰብሰብ የማለት ፍላጎት የሌለ ሴት አታስቸግር፣ የእሷ ዓላማ ሌላ። ወንድም ሆኖ የማግባት ፍላጎት ከሌለው የመውለድ ፍላጎት ከሌለ ህይወትን ከአንቺ ጋር የማጣጣም ፍላጎት ከሌለው እርግጠኛ ደ በተለይ አደገኛው ለሴት ልጅ በጣም ከባዱ እኔ እንጃ በአንቺ እርግጠኛም ነኝ እርግጠኛም አይደለውም። በጣም ከባዱ ነው። አንቺን በደንብ ነው ያልወደደው። አንቺ ነው በደንብ እርግጠኛ ያልሆነ አንቺ ላይ ነው ሰው 50 50 ካላችሁ በጣም ተጠንቀቁ። በጣም ተጠንቀቁ። የሆነ ሰው የሆነ ነገር ሊያለማምዳቸው ሲመጣ 50 50 ይላቸዋል። በጣም አደገኛው 100% ካልወደድካት ካልተቀበልካት በጣም ችግሩ። ስለዚህ የማግባት ፍላጎት ከሌለው ሰው ራቁ። እድሜያቸውን እኔ ዛሬ 30 ዓመት 40 ዓመት 50 ዓመት ደርሶ በጣም የሚያለቅሱ ሴቶች አሉ። ቁጭ ብሎ የሚያለቅሱ። ወንድ ልጅ እድሜን መልቶ ወንድ ልጅ ሕይወቴን አበለሻሽቶ ምናምን ብሎ የሚያለቅሱ ሴቶች አሉ። ስለዚህ በተቻለ መጠን የማግባት ፍላጎት የሞለድ ፍላጎት እናንተ እድሜያችሁን አታባክኑ። ፍላጎቱ ካላችሁ ደግሞ እንደተመቸው። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከፈት አስፈላጊ ነውና መልህቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልን ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 45 ላይ ደውሉልን። መልህቅ ከዛ ከውሸታም ሰው ጋር በታሪክ ከሴት በጣም መጥፎና በጣም አደገኛ ሴት፣ ምን አይነት ሴት ልጅ? ውሸታም ሴት። ከወንድም በጣም አደገኛ ወንድ፣ በጣም ያስፈራ ወንድ፣ ምን አይነት ወንድ? ውሸታም ወንድ። ውሸታም ሰው እኮ ምኖ ነው የማይታመነው። ስለምንም ነገር ተናግረ እምትዋሽ ከሆነ መዋሸት ራሱ ስለማይገባ ነገር ዋሽተ ይሄን አሁን ለምሳሌ ማክሲመም ስንት ሊገዛ ይችላል? 30 ሺህ ወይ 40 ሺህ። 200 ሺህ ብር ነው የገዛው ብሎ ዋሻ። ይሄን 200 ሺህ ነው የገዛው ብሎ ይሄን ታበኮ ለመዋሸት ምንም ሪዝን የለው፣ ምንም ምክንያት የለው። አልገጠማችሁም? ያለ ምክንያት የሚዋሹ ሰዎች፣ ምክንያት ኖሮ እኮ ተቸግረ እኮ ጀሞ እያለ ሳሪ። እንደውም አንድ ጊዜ ምን ይባላል፣ ታክሲ ውስጥ እኮ የት እንት ታክሲ ውስጥ ሰው ተቀምጦ እግዚአብሔር ምስክሬ ነው ያለውት ለቡ ነኝ። አንደኛው ደግሞ ይምልና ቦሌ ነኝ ያለውት እግዚአብሔርን ይላል ከዛ አጋጣሚ መንገድ መኪና ውስጥ ያለው መንገድ የማያውቅ ሰው አለና፣ አንደኛው ሰው የት ደረስክ ተብሎ ሲደወለት ምን ያውቃለሁ። አንዱ ለቦሌ ይላል ነው ይላል። ግራ ገባኝ፣ የት እንዳለው አላውቅም አለ ይባላል። ያኛው ሰፈር አያውቅም። እና ውሸታም ሰው የራሱ ህይወት ተመሰቃቅሎ የእናንተ ህይወት ያመሰቃቅላል። እንደሚወዳቸው ራሱ እውነት መሆኑን እርግጠኛ አትሆን ውይ፣ በጣም መጥፎ ነው። የእውነት የእውነት ውሸት በጣም የሁሉ ነገር መነሻ ውሸት ነው። ውሸታም ሰው አስመሳኝ ነው። ውሸታም ሰው ይሰርቃል። ውሸታም ሰው አይታመንም ምክንያት ሳይኖር እንዴት ይዋሻል ሰው ምንም ምክንያት ሳይኖር እኔ በጣም መጥፎ ልማድ ነው ህይወታቸው ነው የሚያመሰ ይሄ በነገራችን ላይ ይሄ ማን ይረዳኛል ምሳ ውሸታም ፍቅረኛ ያላ ሴት ትረዳኛል ውሸታም ፍቅረኛ ያለ ወንድ እኔ ማወራው ነገር ይገባዋል እንዴት ህይወት እንደሚያመሰቃቅል እኔ ከእንደዚህ አይነት ሰዎች ጋር ነው ያውቃል በዚህ ጋር ነው ብሎክ በዚህ ነው ነገር እየው ኢቨን እንኳን በማይዋሽበት ነገር እንኳን ዋሽቶኛል አይቻል ምንድን ነው ለምን ይሄን የማዋሸት ለምን ሰው እንዴ ውሃን ውሃ ብትለው ነው የሆነ ነገር ሲ በጣም ከተቸገር እኮ ልትዋሸት ይችላል። ሁላችን መ ፐርፌክት እኔም ፐርፌክት አይደለም። ግን ምንድነው ነጥቤ፣ ምንድነው ትርፌ፣ በጣም የሚዋሹ ሴቶች አሉ። በጣም አደገኛ፣ ከተናገረችው ግማሹ ውሸት። ከእንደዚህ አይነት ሴቶች ተጠንቀቁ፣ ተጠንቀቁ! የእውነት የእውነት ው ከእንደዚህ አይነት ሴት ጋር አንድ ዓመት ሁለት ዓመት አራት ዓመት ከኖርክ በጣም ትልቁ ንሸቷን ያረጋገጥክ ግን አራት ዓመት ሙሉ ዶሃ ለካ እንዲህ ያለች ኑራሽ ታይ ስልኳ ይዘጋው ለካ ዘግቶ አይደለም ሌባ ሰርቋት ለካ አይደለም እንዲህ ብሏት አይደለም ለካ ኦኬ ላን ለካ ኤክሴ ጋር ያለች ለካ እሷ ከሱ ጋር እንዲህ ብላ በቃ ወደ ኋላ ትመለሳለህ። በቃ ህይወት ነው ምስቅልቅል የሚለው እንዴት እንደሚያም ደግሞ የምትወዱት ሰው ሲዋሻችሁ ደግሞ እንዴት እንደሚያም መንገደኛ ሰው ቢዋሽ እኮ ችግር የለም። የምታምኑት ቤተሰብ ነው የራሴ ነው የምትሉ ሰው ሲዋሻችሁ በጣም ነው የሚያምኑ። ከሚዋሽ ሰው ጋር ቢዝነስ ጀምሬ ያውቃሉ። በጣም ነው የተቸገርኩት። በጣም በዚህ ብትሉ አትግባባ፣ በዚህ ብትሉ አትግባባ፣ ምንም ብትል አትግባባ። በጣም መከራ ነው ውሸታም ሰው። በቃ የሆነውን ሆነ ያልሆነውን አልሆነ። አሁን እኮ ሰው ለምሳሌ ገንዘብ ላይም ከሆነ ገንዘብ አትፈጭ ያለው ብሎ ሶሪም አንድ ነገር ነው በቃ። በዚህም ብትሉት ሌለ፣ በዚህም ብትሉት ሌለ፣ በዚህም ሌለ። በጣም ውሸታም ሰው እንደው ውሸት ራሱ ካለባቸው ክሊስ ለጊዜ ሰውየውን የምትዋሹት የሚመስለው ግን ራሱ እኔና አንተን ከዋሹ ራሴ ነው ዋሹ ሰው አይደለም ዋሹ፣ ራሳችሁ ነው የምትዋሹት ሰው መጀመሪያ ራሱን ነው የሚዋሸው፣ ከዛ በኋላ ሌላ ሰው የሚዋሸው ራሱ። ውሸታም ሰው መጀመሪያ ራሱ ነው። አታላይ ሰው መጀመሪያ ራሱ። ቅድም እንኳን የማይሰራ ሰው መጀመሪያ ራሱ ነው የሚጎዳው። ኃላፊነት የማይወስ መጀመሪያ ራሱ ነው የሚጎዳው። ከዛ በተረፈ ደግሞ የማግባት ፍላጎት የለም መጀመሪያ ራሱ ነው። ውሸታም ሰው ደግሞ መጀመሪያ ራሱ ነው የሚጎዳው። ውሸታምነቷ እራሷን ነው የሚጎዳው። መጨረሻ ላይ ደግሞ እምነት ከሌለው ሰው ጋር ምንም ከማያምን ሰው ጋር ከእንደዚህ አይነት አራት ሰዎች ጋር መኖር በጣም ሲበዛ ከባድ ነው። እራሳችሁን ጠብቁ። ሴትም ትሁን ወንድም ይሁን አለማመኑ ራሱ ለእሱም ኖት እንደሆነ ይገባኝ ነገር ግን አይደለም። ማመን አለበት ሰው፣ በሆነ ነገር እምነት ሊኖረው ይገባል። እግዚአብሔርን ከማያምን እግዚአብሔርን ከማይፈራ ሰው እግዚአብሔርን ከማያውቅ ሰው ጋር ሚስት አካል ነች፣ ባል ራስ። በየትኛው ህግ ትዳኛለህ? በፊሎሶፊ ነው? በሳይንስ ነው? በምን ህግ ነው? ወይስ በስበት ህግ ነው? አብረ ምት ኖሮ አትሊስት እኮ ማመን አለበት ሰው። እግዚአብሔርን ፈጣሪ እንዳለ የሚያምን ከሆነ ከዛ ሰው ጋር እንደው ስለ ፈጣሪ ብለህ ተስማማለህ። ምንም እምነት ከሌለው ሰው ጋር ምን ብለህ ነው የምታወራው? እንዴትስ ስ ትግባባለህ? አንድ ቀን ችግር የለም፣ አንድ ዓመት ችግር የለም። ሃያ ሰላሳ ዓመት ግን ከባድ ነው። እግዚአብሔር እድሜ ሰጥቶን ከኖርን ከባድ እንደው እንደ አደራችሁን እንላችሁ በጣም በተለይ እምነት የሌለው ሰው በጣም ከባድ፣ በተለይ ውሸታም ሰው በጣም ከባድ፣ በተለይ ደግሞ ስራ ከማይወድ ኃላፊነት የማይወስድ ሰው በጣም ከባድ በጣም ስለዚህ ሴቶች ከሆናችሁ ህይወታችሁ ማሳመር የምትፈልጉ ከሆነ ወንዶችም ከሆናችሁ ህይወታችሁ ማሳመር ከፈለጋችሁ እምነት የሌለው ሰው በምንም የማያምን እግዚአብሔርን ከማያምን ሰው ጋር ትንሽ ህይወት ከባድ ነው። ሴትም ከሆነ ችል። ከዛ በተረፈ ውሸታም ሰው ለህይወት በጣም ለስራ ራሱ ከባድ ለስራ ራሱ ውሸታም ሰው በጣም ከባድ ፍላጎት ከሌለው የማግባት ፍላጎት የሌለው ሰው ስራ ከማይወደ ስራ ከማትወደ ሴት ጋር ቁጭ ብላ ቲክቶክ ከምትውል ጋር ወይ ደግሞ ሶሻል ሚዲያ ላይ ከምትውል መስራት፣ መንቀሳቀስ፣ አዳዲስ ነገር መፍጠር የማትወደ የምትሰራ ሴት እኮ እግዚአብሔር እጇንም ይባርክላት። የሚሰራ ወንድ እግዚአብሔር እጁንም ይባርክላት። የማይሰራ ወንድ ግን ቤት በኩል ይባርካል። መጽሐፍ ቅዱስ ለዛ ነው የማይሰራ ሰው አይ ብላ ያለ ካልሰራት ብላ። ስለዚህ በተቻላችሁ መጠን እንደዚህ አይነት አራት ሰዎች ካሉ በህይወታችሁ ጠንቀቅ ብሉ ለማለት ወዳለሁ። አሁንም ለዚህ ዩቲዩብ ቻናል አዲስ የሆናችሁ በጣም በቅርብ ጊዜ በጣም የሚያማምሩ ፕሮግራሞች ይዘንላችሁ እንመጣለን። ሰብስክራይብ አድርጉ። ያላገባችሁ ሰዎች በሰፊው ስላላገቡ ሰዎች ምንሰራበት ዩቲብ ቻናላችን ነው። እንግዲህ ሰኔ አንድ የሚጀመር የኦንላይን ስልጠና በትዳራችሁ አለመተማመን ካለ፣ አለመከባበር ካለ፣ አለመደማመት ካለ፣ አለመተሳሰብ ካለ፣ ገንዘብ መደባበቅ ካለ፣ ቤተሰብ ባውንደሪ ከሌለ ቤታቸው ልጆች አስተዳደግ ላይ አይምሮ ላይ ስሜት ላይ ሴክስ ላይ ሃይማኖት እያንዳንዱ ነገር ላይ ትዳርን ጤናማ የሚያደርጉ ነገሮችን አንስተን በጣም በሰፊው የሚገርም ስልጠና አዘጋጅተንላቸዋል። ክፍልለ ሀገር ያላችሁ አዲስ አበባ ያላችሁ ውጭ ሀገር ያላችሁ እራሳችሁ ላይ መስራት የምትፈልጉ ከሆነ ይሄ ስልጠና ለእናንተ ነው እንዳያመልጣችሁ ለቤተሰቦቻችሁ ለወንድሞቻችሁ ለጓደኞቻችሁ ላኩላቸው 0745 ላይ ደውሎ እንዲሁ ደግሞ ዘውትር ማክሰኞ ያለምንም ክፍያ በነፃ ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ይሄ ስልጠና እንዳያመልጣችሁ